አይቀርም። አንድ ሰው መለወጥ ከፈለገ እግዚአብሔርን ቃል ማዳመጥ ከዛ ተግባር ለማድረግ አለበት። ካልተለወጠ ተለወጠ ምንም ማድረግ አይቻልም። መከራው መከራው በቃለ መከራው መከራው ይባላልና፣ ራስሽ ነሽ ራስሽ መለወጥ። እቺ አጫጭር ምጨፍር ወጭ ምጨፍር ምንድን ነው ምንም በግዛዌ ነው ደስታው እንጂ ለዘላለም አይደለም። ይሁን ነገር እኮ ስትገፍ ያጭበራሽ አያስደስትሽ። ወደ እግዚአብሔር ነው ልብሽ የሚያዘነብሎ። ስለዚህ የአምላክሽን ማሳዘን ነው መጨፈር አጫጭር ልብስ ያል በቃ አታደርጉ ነገር አታደርጉ የተባለው ነገር ማድረጋችን አምላክን ማሳዘን ስለሆነ ማስተዋሉን ያደለን ነው። አላይሽም እንደው ቲክቶክ የለኝም፣ እንደው ትክቶክ ይኖርሽ አይኖርሽ አላውቅም። ሴት ልጅ የወንድ ልብስ አትልበስ ይላል፣ ወንድም የሴት ልብስ አትልበስ ይላል ቃሉ። የወንድ ልብስ የምለብሱት ሴቶችን ምን ትመክሪያለሽ? አዎ በጣም በጣም ማለት ነው ሱሪ ጂንስ ስለብሶ ከዚ ተቀዳ ከዚ ተቀዳ ከዚ እስከ ፍሮ ድረስ ይሆን ይችላል። ቀዳዳ ይለብሳሉ እና ልቦና ያስጣቸው ነው የሚለው እኔ ሌላ ምን እላለሁ። እግዚአብሔር አምላክ ማስተዋልን ይስጣችሁ። ፍርሃተ እግዚአብሔር በውስጣችሁ ይኖርላችሁ። ውስጣችሁ እግዚአብሔርን ቢያስቡ ኑሮ አያደረጉም ነበር። ስለዚህ አለማወቅ ነው፣ ምንም ማድረግ አይቻልም። እግዚአብሔር ማስተዋልን እያደለልን ብዬ ነው እንትን ምለው አስቶዬ በጣም ከባድ ነው። በመምህራችን ተስፋ የገጠመኝ እኔ ብዙ ተምር ያለው የኔም ህይወት በዛ ገጠመኝ ውስጥ አለ። አንቺስ ምን ተማርሽበት? ገጠመኝ የሚያዳምጡ ልጆች ምን የማያዳምጡ ልጆች ምን ትመክሪያለሽ? ያለችኝ በጣም ደስ የሚለው ሙሃ ይሄን ጥያቄ ስለጠየቅሽኝ፣ በእውነት እንኳንስ ተማርሽ፣ እንኳንሽ አዳምጥሽ፣ እንኳንስ ተለውጥሽ፣ ተለውጠሽ ፍሬውን አፍርተሽ ተግባር ላይ አድርገሽ መታየት ነው። እሺ፣ መስማትማ በጆሯችን ብዙ ነገር ሰምተናል፣ ግን እንደ ውሃ ድንጋይ ላይ ስትይ አይይዝም፣ አይጭብጥም፣ ተስስ ነው። እንደሱ ከመሆን ፍራፍርተሽ፣ መንፈሳዊ የጥሽን አጠንክረሽ ክረሽ፣ ያለውን ነገሩን እንዳለ የምትሰመ ነገሮችን እዚ ውስጥ ገጠመኝ ውስጥ ከሆነ በተግባር ማሳየት አለብሽ። ፀጋውን ያብዛልሽ። እኔ በጣም ብዙ ተምሬያለሁ። ይሄ ብዙ ባልም ማለት ብዙ የኔ ጎደኞቼ አሉ፣ በጣም ገጠመኙ ሰምቶ የተለወጡ በጣም ወዳቹ ወዳቹ ጎደኞች፣ ሜሪ ሃይሚ፣ በቃ ባጠቃላይ ብዙ ጎደኞች አሉ እና ስለሁሉም ነገር እግዚአብሔር ይመስገን። ማያዳምጡ ሰዎች በሰሙ ምንም አይጎድም፣ ይለወጣሉ እንጂ ምንም ነገር አይጎድም። ስለዚህ እንዲያዳምጡ በእውነት በትህትና እጠይቃለሁ። ያዳምጡበት፣ ግድ የለም ያዳምጡበት ትምህርት ያገኙበታል እንጂ ስንቶች ሰምተው ገብተው ራሱ መሰከሩ። እኔ እኮ እንዲህ በገጠመኝ ሰምቼ እንዲህ ክባው ደግሞ በቅቻለሁ። ቤተሰቦች እንዳደርጉ ያለ በሱ በጣም ደስ ይላሉ። ስደት ላይ ያሉ ልጆች በጣም ነቅተዋል። እንኳን ስደት ኢትዮጵያ ያለው ልጆች ራሱ ትልልቅ ሰዎች ራሱ ነቅተው ገጠመኙን ያዳምጣሉ። እና ያዳምጡ ነው የሚለው አስቱዬ፣ በጣም አመሰግናለሁ እችን ስለጠየቅሽኝ። እሺ እናቴ የኢትዮጵያ ያለሽ እና ስደት ከወጣሽ በኋላ የገጠመሽ ገጠመኝ የሰው ያስተምራል የምትይው ካለ ብታካፊ። ምንም ነገር የለኝም። በማይተቤ ዙሪያ የሆነ ሳት ላይ ማይተብሽን በጥሽ ተብዬ አልበጥስም ተብዬ እሱን ከተናገርኩ በጣም ይረዝማል ቪዲዮ። ስለዚህ በአጭሩ ብዙ ይህን ያክል ገጠመኝ ነገር የለም። እግዚአብሔር ይመስገን። ሰው እግዚአብሔር መስቀድ ማለት አለበት ያለውን ሁሉ በስደት ላይ። አስራ ዘጠነኛ ጥያቄ በስደት ላይ ተዋወቀሻቸው እስካሁን ያልተቀየሩብሽ እህቶች እና ማናቸው? ናቸው ነርድዬ፣ ነርድሻ ነርድሻ አለች። ከረጅም ዓመት ካወኳቸው ጓደኞቼ ማለት ነው ያው ከስደት ላይ ነው አልሽ። ከቶ ብላ አላልሽኝም። ከቶ ብላ ብትኖሮ ልጠቅስልሽ ነበረ፣ ግን ከስደት ላይ ነው አልሽኝ። በቃ እና እርድሻ ልበልሽ አለ ከሰባት ዓመት ጀምራ እስካሁን ድረስ ያለችኝ ጓደኛ እና እርድሻ ነች። ምንም አልተብለው ሌሎቹ ዝም ብለናል። በቃ ዝም ብ ያያውፍመስገን ጨኩ ኢትዮጵ ላይ ለፍራንክ ለውሸት እግዚአብሔርን ማርያምን ብሎ የሚምሉ ልጆች ምን ትመክሪያቸዋለሽ? እግዚአብሔር ልቦና ይስጣችሁ። ምንም አልልም። ማስተዋሉን ይስጣችሁ። ደሜ እኔ በልታ በልታ በልታ ጠባለችብኝ። ማየት ሁላ ዝጋኝ ጆሮዬን ላይ ጠጋ ማረግ ሁላ ዝግት አረገኝ። ለምን ይምላሉ ውሸት መሆኑን እያወቁ ፍራንክ ስሰሩ አንደኛ የተመካከሩ ነው። ምሰሩ የቱ መስራት እንዳለበት እርስ በርስ አሁን እኔ ፕራንክ የሆነ ነገር እሰራለሁ ካልኩ ሳንመካከር አንሰራም። ይሄ የታወቀ እርግጠኛና እርግጠኛ ነገር ነው። እያወቁ ግን ፕራንኩ ጋር ስደርሱ ማርያምን፣ ገብርኤልን፣ እግዚአብሔርን ሚካኤልን ባገኛችሁ ነበረ ማድረጋችሁ። ስለዚህ እናስተውል። አትማሉ፣ በከንቱ በጣም ጣላ ማላ እናቴ ትሙት አባቴ ይሞት ምናምን ነገር የለም። ባለው ማላውቹ አራሱ አሉና ስትፈልጉ እናቴ ትኖር በሩ በእናታችሁ፣ በእናት፣ በአባት በፈጣሪ አትማሉ። በቃ ለጨዋታ ብላችሁ ተውት። በቃ ግድ የለም ግድ የለም፣ ምን እንደምሱ እንጃ። ብቻ ማስተዋሉን ያደለን ነው የምለው፣ ሌላ ምንም አልልም። ምን ይበቃ ይህን ይመስላል። አስትዬ፣ በጣም አመሰግናለሁ። ብዙ ለፈለግኩብሽ ጥያቄሽን ስለዘለልኩብሽ ይቅርታ። የሆነችኝ በእግርሽ ስለጻፍሽ ነው መሰለኝ የዘለልኩልሽ ማለት ነው። ስለጠየቅሽኝ፣ ስለአቀረብሽኝ፣ በቻናልሽ እንድገኝ ስላደረግሽኝ አመሰግናለሁ። እግዚአብሔር ያክብርልኝ። ሀያ ጥያቄ ነው። ከሀያ ጥያቄዎች ሁለት ጥያቄዎችን ዘለልኩልሽ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር ሁሉ ለኢትዮጵያ። በያላችሁበት ዓለም ዳርቻ የክርስቶስ ሰላም፣ ድንግል ምልጃና ጸሎት፣ የቅዱሳን ጥበቃ ሁሉ ከሁላችን ጋራ ይሁን። ካጠፋው ይቅርታ፣ ካስቀየምኳችሁም በንግግሬ ገሬ ካስቀየምኳችሁም በእግዚአብሔር ስም ይቅርታ። አስጥዬ አመሰግናለሁ። ክብር በይለ